በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተዋህዶ ልጆች እንደምን አላችሁ? እንደምን ሰነበታችሁ? በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት እንኳን አደረሰን አደረሳችሁ። አሜን። አሁን የገባሁት አንድ መልእክት ለማስተላለፍ ነው። ምክንያቱም በግል በስፋት ልጆች እየገቡ ማማተብ በስማም ማለት የዘወትር ጸሎት ውዳሴ ማርያም መድገም ይቻላል ወይ እንዴት እናድርግ እያሉ በስፋት ይጠይቃሉ። እንዴ ውዳሴ ማርያም እኮ በቢ አሁን ከነገ ጀምሮ እንዲያውም ከዛሬ ከእሁድ ማታ ጀምሮ እስከ አርብ ድረስ በስፋት በቤተ ክርስቲያን የሚጸልየው አንድ ጊዜ በቀን አንድ ጊዜ ብቻ ሳይሆን የሰባቱም ቀን ውዳሴ ማርያም ጠዋት አስራ ሁለት ሰዓት ሶስት ሰዓት ላይ ስድስት ሰዓት ላይ ዘጠኝ ሰዓት ላይ አስራ አንድ ሰዓት ላይ ከሰኞ እስከ አርብ ድረስ አጠቃላይ የሰባቱ ቀን ውዳሴ ማርያም በእነዚህ ጊዜያት ይደገማል። የየቀኑ ሳይሆን የሰባቱም ቀን ውዳሴ ማርያም በጠዋትም፣ ሶስት ሰዓትም፣ ስድስት ሰዓትም፣ ዘጠኝ ሰዓትም፣ አስራ አንድ ሰዓትም በቤተ ክርስቲያን ውስጥ ማለት ነው። የዘወትር ጸሎት ይሁን ከዛ የውዳሴ ማርያም ውዳሴ ማርያም የሰባቱ ቀን ውዳሴ ማርያም ይጸለያል። ዋናው ጸሎት እሱ ነው። መዝሙረ ዳዊትና ውዳሴ ማርያም ነው የሚጸለየው በስፋት ማለት ነው። የማይደገመው ምንድነው? ከዘወትር ጸሎት መካከል የሃይማኖት መሰረት ብለን ጸሎት ሃይማኖትን ስንጸልይ ሐመው ሞተ ስለእኛ ታመመ ብለን ነው የምንትወው ወሞተ አንልም። ከአርብ በኋላ ነው ወሞተ የምንለው። ታሞ ሞተ የሚለውን ሳንል ታመመ ታመመ ብለን እዚህ ላይ እናቆማለን። ከዛ በኋላ ያለውን ወደ ላይ ያለውን ቅዱስ ቅዱስን አሸናፊ እግዚአብሔር የሚለውን ብለን ወደ ላይ እንሄዳለን እንጸልያለን ማለት ነው። ያው ሞቱን ገና አርብ ስለሆነ ሞተ የምንለው ለማለት ነው። ያን ለማስታወስ ነው እንጂ ለሌላ አይደለም። ስለዚህ አጠቀ ይሄም ደግሞ በቤተ ክርስቲያን ውስጥ ነው። ይሄ ሐመ ወሞተ ወሞተ የሚለው የማይባለው ቤተ ክርስቲያን ውስጥ በቤተ ክርስቲያን አገልግሎት ላይ ነው እንጂ በግል ጸሎት አይደለም። ስለዚህ በግል ጸሎታችሁ የዘወትር ጸሎቱም የሰባቱን ቀን ውዳሴ ማርያምም መድገም ትችላላችሁ። ከቻላችሁ በየቀኑ በየቀኑ እስከ አርብ ድረስ የሰባቱን ቀን ውዳሴ ማርያም ሰኞም ማክሰኞም መጸለይ ትችላላችሁ። ካልቻላችሁ ደግሞ የዕለት የዕለቱን እንደተለመደው እንደ ቆያችሁት ያስረምዳችሁትን ጸሎት መጸለይ አለባቸው። የማይጸለየው ምንድን ነው? መልካ መልክ መልካ ማርያም፣ መልካ ኢየሱስ፣ መልካ ሚካኤል እንደዚህ እንደዚህ ያሉ ያሉ ነገሮች ናቸው እማይጸለዩ እንጂ ውዳሴ ማርያም መዝሙረ ዳዊት ይደገማል። አንድ ሁለተኛ ደግሞ ማማተብ ይቻላሉ እያሉም ይጠይቃሉ። እንዴ በደንብ ነው እንጂ ማማተብ ያለብን ያለበተዛ የሰይጣን መጫወቻ ነው የምንሆነው የእግዚአብሔር ልጆች። ስለዚህ ማማተብ እንችላለን። የማይፈቀደው መስቀል መሳለም ነው። የማይፈቀደው መስቀል መሳለም የማይፈቅ ያልተፈቀደበት ምክንያት ይህን ከሰኞ እስከ አርብ ድረስ ያለውን አምስቱን ቀን የምናስበው አዳም ከተፈጠረበት ጊዜ ጀምሮ ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም መጥቶ ከድንግል ማርያም ሰው እስከሆነበት ዘመን ድረስ ያለውን አምስት ሺህ አምስት መቶ ዘመንን የምትወክል ናት ይቺ አምስቷ ቀን። ስለዚህ በዚህ በአምስት ሺህ አምስት መቶ ዘመን የድህነት መሳሪያ የሆነ መስቀል አልነበረም። መስቀል በዛን ዘመን ስላልነበረ ይህ ሳምንት ደግሞ የአምስት ሺህ የአምስት መቶ ዘመን መታሰቢያ ስለሆነ በዚያን ጊዜ መስቀል ስላልነበረ ያለ ማስታወስ ነው። መስቀል ማንሳለመውና ማናሳለመው እኛም ካህናት ማለት ነው። ስለዚህ የዛ መታሰቢያ ስለሆነ መስቀል አንሳለም። እንደገና ደግሞ ተጨማሪ ሰላምታ ሰላምታ ለምሳሌ ተጣቅፎ መሳሳም አይቻልም፣ አይፈቀድም። ለምንድን ነው ይሄ የሚሆንበት? ምክንያቱ ይሁዳ ጌታን ያስያዘው ላይሁዳ አሳልፎ የሰጠው እኔ ሄጄ ጉልበቱን የምስመው ሰላምታ የምሰጠው እሱ ነው፣ ይህን ምልክት ሰጣችኋለሁ ብሎ በሰላምታ ነው ያመለከታቸው። ሄዶ ሰላም ሲለው እንደምናደርክ መምህር ሆይ ያደረውን አያውልብህ የዋለውን አያሳድርብህ ብሎ ጉልበቱን ስሞ በመሳም አሳልፎ ሰጥቶታል። ጌታችንም ምንድነው ያለው በስኢምኑ ታገብኦ ለወልደ እጓለ ልጄ ወዳጄ ሆይ የሰውን ልጅ እኔን ክርስቶስን በመሳም በሰላምታ አስመስለት አሳልፈህ ትሰጠኛለ ሆይ ብሎ ተናግሯ ጌታችን። ስለዚህ አሁን እኛም ተቃቅፈን ሰላም የማንባ ባለው ምንድን ነው? ይሁዳ ጌታን በሰላምታ አሳልፎ ስለሰጠው ያንን ለማስታወስ ነው፣ ያንን ለማስታወስ ለምንድን ነው ሰላም የማንባ ባለው ብለን ስንል አዲሱ ትውልድ ሲጠይቅ ይሁዳ እንዲህ ስላደረገ ነው ብለን ስለ ይሁዳና ስለ ጌታችን ያለውን ግንኙነት የነበረውን ነገር የተፈ ሰላምታ ምክንያት የተፈጠረውን ነገር ለማስታወስ ለማስተማር ነው ሰላምታም የተከለከለው ስለዚህ የሚከለከለው መስቀል መሳለምና ሰላምታ ተቃቅፎ ሰላምታ መለዋወጥ ደህና አደርኮይ ደህናዋልኮይ ደህና አደርሾይ የቃል ሰላምታ መለዋወጥ እንችላለን። ተቃቅፈን ግን ሰላምታ አንሰጣጥም። ይሄ ነው የሚከለከለው። ሌላው ሶስተኛ፣ በስማም ይባላል ወይ በዚህ በሳምንቱ በአምስቱ ቀን የሚል ጥያቄ ደግሞ አለ። በደንብ አድርጎ ነው በስማም የሚለው መጽሐፉ። ላንብላችሁ እን እንደ ግብረ ህማሙን እለቅላችኋለሁ። በመሰረቱ ያው አሁን እንትን እያልኩ ነው። ኦዲዮ እያደረኩት እየቀዳው ነው እንድታዳምጡትም ያው እንደ ትምህርትም ስለሆነ በአማርኛ እያነበብኩ እየቀዳው ስለሆነ እለቅላችኋለሁ። በስመ አብ ሳይባል የሚጸለይ ጸሎት የለም። በስመ አብ ሳይባል የሚነበብ ንባብ የለም የእግዚአብሔር ልጆች። ስለዚህ ሊባል የሚገባውና ላይባል የማይገባውን ነገርና የሚገባውን ነገር ለይተን ማወቅ አለብን። በእርግጣው አንዳንድ ሰዎች በስማም አይባልም ማማተብ ክልክል ነው እያሉ የሚሉ ሊኖሩ ይችላሉ። ይሄ አግባብ አይደለም። ቤተ ክርስቲያናችን በትክክል መድረክ ላይ ቆሞ በስማም አይባልም በህማማት ብሎ የሚያስተምር መምህር የለም የለም። ዝም ብሎ የጓዳ ጓዳ እንትን ካልሆነ በስተቀር አሉ አሉ ካልሆነ በስተቀር በስማም ተብሎ አይባልም ብሎ የሚያስተምር መምህር የለም። ማማተብ ክልክል ነው ብሎ የሚል የለም። ክልክሉ መስቀል መሳለም፣ ሰላምታ ተቃቅፎ ወይንም እጅ ለእጅ ተጨባብጦ ሰላምታ መለዋወጥ የማይፈቀደው ይሄ ነው። እግዚአብሔር ልጅ። ስለዚህ አንደኛ በስማም ማለት ይቻላል፣ በማማት ማማተብ ይቻላል፣ በእጅን ትምህርተ መስቀል አድርጎ ማማተብ ይቻላል። በዚህ አይነት እኮ በአንገታችንም ላይ ያለው መስቀል ሁላ እየወለቀ እየተበጠሰ ሊቀመጥ ነው ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ለሰይጣን በዚህ አጋጣሚ ሰይጣን እንዳይፈታተነን እንጠንቀቅ። ውዳሴ ማርያም መጸለይ እንችላለን። የዘወትር ጸሎት መጸለይ እንችላለን። መዝሙረ ዳዊት መጸለይ ትችላላችሁ። ምንም ችግር የለም ይሄን ለማለት ነው የገባሁት። ሌላው ሳምንት ዕለት የተጠየቁ ጥያቄዎች አሉ። እነሱ አሁንም መልሳችሁ ለቃችኋቸዋል። ያው እኔም እንግዲህ መልስ ያልሰጠሁት ስላልተመቸኝ ነው። ያው ስለዚህ እንደ እግዚአብሔር ፈቃድ እንግዲህ በሚቻለን ጊዜ በሚቻለ ጊዜ እኔም ያቅሜን እመልሳለሁኝ። ጊዜ ስለጠፋ ነው። ያው እንግዲህ በዓላት እየመጣ ስለሆነ ለበዓል ዝግጅት ውጥረት ላይ ሩጫ ላይ ስለሆነ ነው። እኔ በበኩሌ እንደዛ ስለሆነብኝ ነው። አሁን ሰምቼዋለሁ። ስለዚህ መልስ እንሰጣለን እንደ እግዚአብሔር ፈቃድ። በእርጋታ ጠብቁ። ይሄን ግን ስለ በስመ አብ ስለ ማማተብና ስለ ውዳሴ ማርያም መድገም ደቡሉ ይድረስ ይደረስ ይደረስ ይደረስ ይደረስ ይደረስ ይደረስ ስለዚህ ነው እኔ ወደ ማህበሩ ላይ አንድነቱን ላስተላልፍና ከዛ በኋላ ለሁሉም እንዲደርስ ብዬ እንትን ያልኩት። ለግ በግላቸው ለጠየቁኝ መልሻለሁ ለብዙ ማለት ነው። ነገር ግን አሁንም ሌላ ሰው ከሚመጣ ደግሞ በዚሁ በማህበሩ አንዴ መልቀቅ ይቻላል በሚል ነው ሰላም ሆኖ